ማር ለስኳር በሽተኞች ይመከራል ወይስ አይመከርም? ስኳር በሽተኞች ምን አይነት ምግቦችን መብላት አለባቸው? ምን አይነት ምግቦችንስ ማስወገድ አለባቸው? የሚለውን ጥያቄዎች ዛሬ እንነጋገራለን። ዶክተር ቤቴሌም ነኝ። አብራችሁን ቆዩ። የስኳር በሽታ በደም ውስጥ ባለው ከፍተኛ የስኳር መጠን ምክንያት የሚከሰት ስር የሰደደ ወይም ለረዥም ጊዜ የሚቆይ በሽታ ነው እና በማንኛውም እድሜ ላይ ሊከሰት ይችላል። በተጨማሪም በቤተሰብ ውስጥ ስኳር ህመም ያለበት ሰው ካለ የመያዝ የስኳር የመያዝ ቻንስ ይጨምራል ማለት ነው እና ሞር ስለ ስኳር በሽታ ቀደም ባለው ቪዲዮ ብዙ ስለተናገርኩኝ እዛ ሄዳችሁ ማየት ትችላላችሁ። አሁን ደግሞ ስኳር ያለበት ሰው ምን አይነት ምግቦችን ቢመገብ ሞር የስኳር መጠኑን መቆጣጠር ይችላል የሚለውን በስፋት እንነጋገራለን። ስኳር የሌለበትም ሰው ማንኛውም ሰው አመጋገቡን በጣም መመልከት አለበት። የአኗኗር ዜዶ ዘይቤውን መከታተል አለበት። ምክንያቱም የምንበላው ነገር የምንሰራው እንቅስቃሴዎች ሁሉ የህይወት ኳሊቲያችንን የአኗኗር ኳሊቲያችን ለበሽታ ሊያጋልጠንም ስለሚችል ስኳር ያለበት ሰውን ብቻ ሳይሆን መደበኛ ሰው ምንም በሽታ የሌለበት ሰው አመጋገቡን በደንብ መቆጣጠርና ማየት ሚያስፈልጉ ነገሮችን መብላት ማያስፈልጉ ነገሮች ደግሞ ማስወገድ ረዥም ጊዜ ለመኖር ጤናማ የሆነ ህይወት ለመኖር ይጠቅማል ማለት ነው። በዋናነት ፍራፍሬዎችን፣ አትክልቶችን፣ ስስ ፕሮቲኖችን እና አነስተኛ ስኳር የበዛባቸውን ምግቦች መመገብ ይመከራል። በተጨማሪም ደግሞ ትራንስፋት የሚባሉት ትራንስብ ያለባቸውን ምግቦች ደግሞ ኮምፕሊት ሙሉ ለሙሉ ማስወገድ ለጤናማ ህይወት በጣም አስፈላጊ ነው ማለት ነው። የስኳር ህመምተኞች በደም ውስጥ ያለውን የስኳር መጠን መጨመሩን፣ መቀነሱን በጣም አፌክት የሚያደርጉ ስፔሻሊ ካርቦሃይድሬት መጠናቸውን መከታተል በጣም አስፈላጊ ነው ማለት ነው ስለዚህም ከሐኪሞቻቸው ጋር መመካከር፣ የእንቅስቃሴ የአካል ብቃት እንቅስቃሴን፣ መድኃኒትን እና እንዴት አድርጎ መመገብ እንዳለበት መነጋገር በጣም አስፈላጊ ነው ማለት ነው። በዚህ ቪዲዮም እንነጋገራለን ምን አይነት ምግቦችን መብላት እንዳለብን። የመጀመሪያው የሚመከረው ለስኳር ህመምተኞች የሚመከረው የምግብ አይነት አረንጓዴ ቅጠል ያለባቸው አትክልቶች ናቸው። ለምሳሌ እንደ ጎመን ወይም ስፒናች ያሉ ቅጠላ ቅጠሎች በጣም ጠቃሚ የሆኑ ንጥረ ነገሮችን ቫይታሚኖችን እና ማዕድናትን የሚይዙ ለእነዚህ ነገሮች ምንጮች ስለሆኑ በጣም ይመከራሉ። ከፕሮቲንና ፋይበር ጋር በአትክልት ላይ የተመሰረተ የካልሲየም፣ የፖታሲየም እና የቫይታሚን ኤ ምንጮችም ስለሆኑ በጣም ለስኳር ህመምተኞች ይመከራሉ ማለት ነው። ከዚህ በተጨማሪም በደም ውስጥ ያለውን የስኳር መጠን በአነስተኛ ሁኔታ ነው ተጽዕኖ የሚያደርጉት። ልክ ከተበላ በኋላ ብዙ ጊዜ ከተበላ በኋላ የስኳር መጠን በጣም ይጨምራል እና ይሄኛውን ደግሞ የሚያደርጉት ቶሎ ግልኮስን የሚለቁ ወደ ደም ስር ምግቦች ይሄንን ያደርጋሉ ይሄ ደግሞ ለስኳር ህመምተኞች በጣም መጥፎ ነው ማለት ነው ግን እነዚህ አረንጓዴ ቅጠል ያለባቸው አትክልቶች ቀስ እያሉ ስለሚለቁ የጉልኮስ መጠኑ አነስተኛ የሆነ ተጽዕኖ ነው የሚኖራቸው በደም ስራችን ውስጥ ለሚኖረው የስኳር መጠን ከስፒናችን እና ከጎመን በተጨማሪም ብሮኮሊ ኮላር ዳር አረንጓዴ ቅጠላማ አትክልቶችን ለስኳር ህመምተኞች ጥሩ የምግብ ምንጮች ናቸው ማለት ነው። በጣም ጥሩ መንገድ በአመጋገቦ ውስጥ በሰላጣ ወይ በሾርባ በእራት መልክ ማካተት እንዲሁም ታፉ ወይም ዶሮ ካለ ስስ ፕሮቲኖችን ምንጭ ስለሚሆኑ ከነዚህ ጋር አንድ ላይ አድርጎ መብላት በጣም ይመከራል ማለት ነው። ሁለተኛው ደግሞ የሚመከረው ያልተፈተገ ስንዴ ማለት ነው። ሙሉ እህል ከተጣራ ወይም ከተጣራ ነጭ እህሎች በጣም የተሻለ ምንጮች ናቸው ማለት ነው። ምክንያቱም ሙሉ እህሎች ወይም ያልተፈተጉ ስንዴዎች በጣም የፋይበር መጠናቸው ከፍ ስለሚል ለስኳር በሽተኞች ለስኳር ከፍ የማለት ተጋላጭነት ይቀንሳሉ። እንዲሁም ፋይበር የምግብ መፈጨት ሂደትን ስለሚቀንሱ የደም ስኳር መጠን እንዲረጋጋ ስለሚያደርግ ለስኳር ህመምተኞች በጣም ጠቃሚ ነው ማለት ነው። ለምሳሌ ጥቁር ቡናማ፣ ሮዝ፣ አጃ፣ የገብስ ዳቦ፣ ማሽላ እነዚህ በጣም በፋይበር ምንጮች ስለሚሆኑ ከነጭ ዳቦ ወይም ከነጭ ፓስታ ምትክ መሆን ይችላሉ ማለት ነው። ሌላው የምግብ አይነት ባቄላ ነው። ባቄላ በደም ውስጥ ያለውን የስኳር መጠን ከመቆጣጠር ባለፈ ብዙ የጤናና የአመጋገብ ጥቅማጥቅሞች ስላሉት ለስኳር ህመምተኞች እጅግ በጣም አስፈላጊ ከሆኑ ምግቦች መካከል ነው። ባቄላ በቫይታሚኖች፣ በማዕድናት፣ በፋይበር እና በ አንቲ ኦክሲዳንትነት ምንጭ ስለሚሆን በጣም ይመከራል። ግን ባቄላ የውስብስብ ካርቦሃይድሬት የምግብ ክፍል ስለሆነ በምንበላበት ጊዜ የአወሳሰዳችን መጠኑን በደንብ እያየን በትንሽ መጠን መውሰድ በጣም አስፈላጊ ነው ማለት ነው። ባቄላ በምንመገብበት ጊዜ በሰላጣ ውስጥ በመክተት ክብደትም ለመቀነስ በጣም ይጠቅመናል። የደም ግፊትንና የኮሌስትሮልንም ለመቆጣጠር አንድ ላይ ከሰላጣ ጋር አድርገን በምንበላበት ጊዜ በጣም ጥሩ ነው ማለት ነው። ለምሳሌ እንደ ኩላሊት ባቄላ፣ ጥቁር ባቄላ፣ የባህር ኃይል ባቄላ፣ አድዙኪ ባቄላ፣ ፒንቶ ባቄላ እነዚህ በጣም እንደ ማግኒዚየም፣ ፖታሲየም ያሉ ንጥረ ነገሮችን የያዙ ስለሆኑ በጣም ይመከራሉ ማለት ነው። ከዚህም በተጨማሪ የሲትረስ ፍራፍሬዎችን ከፍተኛ የቫይታሚን ሲ መጠን ያለባቸው ፎሌት እና ፖታሲየም ምንጭ ስለሚሆኑ በጸረ ዲያቤቲክ ተጽዕኗቸው በጣም ከፍተኛ ነው እና በአመጋገብ ውስጥም እነዚህን በማካተት ለምሳሌ እንደ ብርቱካን፣ ሎሚ የወይን ፍሬ ጨምሮ ቪታሚኖችንና ማዕድናትን ያለ ካርቦሃይድሬት ለመጠቀም ስለሚያገለግሉን እነዚህ የሲትረስ ፍራፍሬዎችን በመጠቀም ምግብ ውስጥ በማካተት ለስኳር ታማሚዎች ጥሩ የሆነ የምግብ ሶርስ ይሆናሉ ማለት ነው። ከዚህ በተጨማሪ ደግሞ ጣፋጭ ድንቾችን እነዚህ ከፍተኛ የሆነ የፋይበር የበዛባቸው ምግቦች ናቸው። ካርቦሃይድሬት አላቸው፣ ስለዚህም በመጠኑ መወሰድ ያለባቸው ምግቦች መካከል አንዱ ነው እና ስኳርን ቀስ ብለው ይለቃሉ። የደም ስኳር መጠንን ከፍ ለማድረግ ብዙም ተጠያቂዎች አይደሉም ማለት ነው። ቀስ ብለው ቀደም እንዳልኳችሁ እንደተበሉ ቶሎ የስኳር መጠንን በደም ስራችን ላይ አይጨምሩም። ቀስ እያሉ ስለሚለቁ ለ ያን ያህል የስኳር መጠን ደም ስራችን ስለማያዛቡ ለጤና ጥሩ የሚባሉ ካርቦሃይድሬት ምንጮች መካከል አንዱ ነው ማለት ነው። የስኳር ድንች በቫይታሚን ኤ በቫይታሚን ሲ እና በፋይበር ፖታሲየም የበለፀገ ነው እና ለተመጣጠነ ምግብ ድንችን በተለያየ መንገድ ለምሳሌ ተፈጨም በተቀቀለም አድርገን ከአረንጓዴ ቅጠላ ቅጠሎች ጋር አንድ ላይ አድርገን ብንመገብ በጣም ጥሩ የሆነ የምግብ ሶርስ ይሆነናል ማለት ነው። ሌላው ደግሞ ቤሪ። የቤሪ ፍራፍሬዎች አንቲ ኦክሲዳንትነት ቫሊዮ አላቸው። ኦክሲዴቲቭ ውጥረትን ሰውነታችን ውስጥ እንዳይፈጠር የሚያግዙ አንቲ ኦክሲዳንት የተሞሉ ምግቦች ናቸው ማለት ነው። ለምሳሌ ብሉ ቤሪ፣ እንጆሪ፣ ብላክ ቤሪ፣ እነዚህ በጣም በፋይበር በቫይታሚን ሲ በቫይታሚን ኬ በፖታሲየም በማግኒዚየም ምንጮች ናቸው ማለት ነው። ስለዚህ በጠዋት ምግቡ ላይ ወይም ደግሞ እንደ መክሰስ የቀዘቀዙ ቤሪዎችን አንድ ላይ በመፍጨት እንደ ጁስ በማድረግ መውሰድ በጣም አስፈላጊ የሆነ የምግብ ምንጭ ነው ማለት ነው። ሌላኛው ፕሮባዮቲክ እርጎ የሚባለው ለጤና በጣም ጠቃሚነት ያላቸው ስለሆኑ እነሱንም ማካተት በጣም አስፈላጊ ነው። ጥናቶች እንደሚያሳዩት ፕሮባዮቲክ እርጎዎችን መውሰድ ስፔሻሊ ለሁለተኛው አይነት የስኳር መጠን ካለቦ የኮሌስትሮል መጠንን ለማሻሻል፣ እንዲሁም የልብ ህመም ተጋላጭነትን ለመቀነስ በጣም ይጠቅማሉ ማለት ነው። እነዚህ ፕሮባዮቲክ እርጎዎች ቅድም ከነገርኳችሁ ቤሪዎች ወይም ከፍራፍሬዎች ጋር አንድ ላይ በመቀላቀል እንደ ጤናማ መክሰስነት ወይ ቁርስነት መጠቀም ይቻላል ማለት ነው። ሌላው የምግብ አይነት አሳ፣ ስፔሻሊ ስብ ያለው አሳ የስብ አሳ የሚባሉት በአመጋገብ ውስጥ ጤናማ የሆነ ስብ ሊያስገኘን ስለሚችል በጣም ጠቃሚ ናቸው እና ለአይምሮ ጤናም ለልብም ጤና ለማጎልመስ በጣም ይጠቅማሉ ማለት ነው። በኦሜጋ ስሪ ቅባት ቅባቶች የተሞሉ ስፔሻሊ ኢፒኤ የሚባልና ዲኤችኤ የሚባሉት የኦሜጋ ስሪ ፋቲ አሲዶች ቤተሰብ ስለሆኑ እነዚህ ፋቲ አሲዶች ሰውነታችን ውስጥ ጤናማ ተግባር ለጤናማ ተግባር በጣም ያስፈልጋሉና እስፔሻሊ ለአንጎል እድገት በአይን ውስጥ የሚያስፈልጉ ሞለኪውሎች ንጥረ ነገሮችን ስለሚይዙ ይመከራሉ። ለምሳሌ እንደ ሳልመን፣ ትራውት፣ ሄሪንግ፣ ሜኬሬል አይዶ ነው። ኢትዮጵያ ውስጥ መኖር አለመኖራቸውን ግን እነዚህ ሰርዲንንም አጠቃሎ እነዚህ የአሳ ዝርያዎች ፖሊ አንሳቹሬትድ እና ሞኖ አንሳቹሬትድ የበለጸጉ የሰባ አሳ ዝርያዎች ስለሆኑ ለስኳር ህመምተኞች የደም ስኳር መጠንና የደም ቅባቶችን ለመቆጣጠር ይረዳሉ። ሌላው የምግብ አይነት ለውዝ ሲሆን ልክ እንደ አሳ በአመጋገባችን ውስጥ የልብ ጤናን ተግባር እጅግ በጣም ጥሩ በሆነ ሁኔታ የሚያግዙ ፋቲ አሲድስ ወይም የሰባ አሲድ ምንጮች ናቸው ማለት ነው። ለስኳር ህመምተኞች ለስትሮክ ወይም ለልብ ህመም በጣም ተጋላጭነታቸው ከሌሎች ሰዎች አንጻር ሲነጻጸር ከፍተኛ ስለሆነ እነዚህ የሰባ አሲዶች ፋቲ አሲዶችን መመገብ በጣም ይጠቅማል ማለት ነው። እንደ ቫይታሚን ቢሲክስ፣ ማግኔዚየም እና ፕሮቲን ባሉ የተለያዩ ንጥረ ነገሮች የበለጸጉ ናቸው እንደ ዋልነት ያሉ ምግቦች እና ለልቦ ጤንነት መጠቀም በጣም አሪፍ ናቸው እና በመጠኑ እነዚህን ፍሬዎች መጠቀም ይጠቅማል ማለት ነው። ሌላው ደግሞ ቺያ ቺያ ዘሮች የቺያ ዘሮች በአንቲኦክሲዳንትነትና በኦሜጋ ስሪ ይዘታቸው በጣም የበለጸጉ በመሆናቸው ከአመጋገቡ ውስጥ ጤናማ ተጨማሪ ሊሆኑ ይችላሉ ማለት ነው። እንዲሁም ቺያዘሮች በአመጋገቡ ውስጥ ካካተቱ ክብደትን ለመቀነስ እና ስፔሻሊ የአይነት ሁለት የስኳር በሽታን በስድስት ወራት ውስጥ ለመቆጣጠር በጣም ይጠቅማሉ ማለት ነው። እንዲሁም የቺያ ዘሮችን በአመጋገቡ ውስጥ ካካተቱ ክብደትን ለመቀነስ ቅድም እንዳልኩት በጣም ይጠቅማል ማለት ነው። ቁርስ ላይ ስፔሻሊ ቁርስ ላይ እነዚህን ቺያ ሲዶች መጠቀም ያግዛል ማለት ነው። ይህን ያህል መብላት ስላለበት ነገር ከተነጋገርን ምን አይነት ምግቦች ናቸው ደግሞ ፈጽሞ ለስኳር በሽተኞች መጥፎ የሆኑ ምግቦች ምን አይነት ናቸው የሚለውን ደግሞ እንነጋገራለን። ይህንን ስንነጋገር መጀመሪያ የምናነሳው ዲአይ ዲአይአይ የሚባል ክላሲፊኬሽን አለ። ይሄ ዘዳይተሪ ኢንፍላማቶሪ ኢንዴክስ የሚባል ነው። ይህም ማለት ምግቦችን እንዴት ነው የሰውነትን መቆጣት የሚያመጡ ምግቦችና የሰውነትን መቆጣት የሚቀንሱ ምግቦች ማለት ነው። እነዚህ የሰውነት መቆጣት ለብዙ በሽታዎች ዋናው ምክንያት የሰውነት መቆጣት ኢንፍላሜሽን የምንለው ነው እና አንዳንድ ምግቦች የሰውነትን መቆጣት የሚያመጡ አሉ። አንዳንድ ደግሞ የሰውነትን መቆጣት የሚቀንሱ አሉ። በዚህ መሰረት ተደርጎ ግሬድ ይደረጉ ና ስኮር ወይም ቁጥር ይሰጣቸዋል ማለት ነው። ስለዚህ ከፍተኛ የሆነ ዲ አይ አይ ስኮር ያላቸው ያላቸው ምግቦች የሰውነት መቆጣትን የሚያመጡ ናቸው ማለት ነው። ደግሞ ዝቅተኛ የሆነ ዲ አይ አይ ቁጥር ያላቸው ደግሞ የሰውነት መቆጣትን የሚያረጋጉ አይነት ምግቦች ናቸው ማለት ነው። ስለዚህ እነዚህ ከፍተኛ ያላቸው ምግቦች እንደ ስኳር የበዛባቸው መጠጦች እንደ ኮካ ለስላሳዎች፣ እነዚህ በጣም ከፍተኛ ዲአይ ያላቸው ሲሆኑ ዝቅተኛ ያላቸው ደግሞ ፍራፍሬዎች፣ አጃ ምናምን፣ እነዚህ ነገሮች ደግሞ ፍሩቶች፣ ቬጀቴብልስ እነዚህ በጣም ደግሞ ዲአይ ቁጥራቸው ዝቅ ስላለ ኢንፍላሜሽንን የማያመጡ ናቸው። ስለዚህ ባላንስ በዚህ ውስጥ መፍጠር በጣም አስፈላጊ ነው ማለት ነው። ከፍተኛ ዲ ያላቸውን መቀነስ ዝቅተኛ ደግሞ ያላቸውን ምግቦች ደግሞ ሞር መጠቀም ለጤና በጣም ጥሩ ነው ማለት ነው። ለምሳሌ ያህል ነጭ ሩዝ፣ ድንች፣ ፓስታ እነዚህ ነገሮች ከፍተኛ ዲ ያላቸው ግን ኮምፕሊትሊ የምናስወግዳቸው ምግቦች አይደሉም። በመጠኑ የምንበላቸው ምግቦች ናቸው ማለት ነው። በካርብ በጣም የበለጸጉ ምግቦች የስኳር ህመምተኞች በጣም አጠቃቀማቸውን እያዩ ቢበሏቸው በመጠን ቢበሏቸው በጣም ይመከራል። ሌላ ደግሞ ሳቹሬትድ እና ትራንስፋት የሚባሉት በቅባትና በትራንስፋት በትራንስ የበለጸጉ ምግቦች ኢቨን ለተለመ ለኖርማል ሰው ስኳር ለሌለበት ሰውም አይመከሩም። ስለዚህ በፍጹም በፍጹም ማስወገድ ያለብን ምግቦች ናቸው። የተጠበሱ ነገሮች፣ ትራንስፋት ያላቸው ስፔሻሊ፣ የታሸጉ ምግቦች ላይ ይጻፋል፣ ትራንስፋት ይሄን ያህል አለው ምናምን ይባላል። እና ትራንስፋት ያለባቸውን ምግቦች መቶ በመቶ ማቆም ለሌላ አይደለም፣ ስኳር ያለበት ለሌላም ተጓዳኝ የጤና ህመም የሌለበት ሰው ላይ ራሱ አይመከርም ማለት ነው። ሌላው የስኳር መጠጦች የኃይል መጠጦች፣ ጣፋጭ መጠጦች፣ የስፖርት መጠጦች፣ ሶዳ። እነዚህ ለግለሰቦች የኢንሱሊን መጠን ሚዛን በጣም ስለሚያዛቡ በፍጹም አይመከሩም። ሌላው አልኮል፣ አልኮል ከአልኮል ጋርም የተያያዙ መጠጦች በመጠኑ መጠጣት ለስኳር በሽተኞች ሊጎዳ አይችልም ይሁን እንጂ እስፔሻሊ ኢንሱሊን የሚጠቀሙ ሰዎች ላይ ኢንሱሊን መድኃኒትን የሚወስዱ ሰዎች የደም ስኳር ማነስ ሃይፖግላይሲሚያ ሊያጋለጣቸው ስለሚችል ከፍተኛ ጥንቃቄ ማድረግ አለበት እና በቀን ለሴቶች ከአንድ፣ ለወንዶች ደግሞ ከሁለት በላይ ቢራ ወይ አልኮል መጠቀም አይመከርም። ከተቻለ ሙሉ ለሙሉ ማቆም ካልተቻለ ግን ከአንድ ብርጭቆ በላይ አለመጠቀም በጣም አስፈላጊ ነው ማለት ነው። ሌላው የተጣራ ስኳር፣ የስኳር ህመምተኞች በጣፋጭ በኬክ ወይም በብስኩቶች መልክ የተጣራ ስኳር ምርቶች ሙሉ በሙሉ ማስወገድ አለባቸው። ልክ እንደ ትራንስፋት ይህንንም ፈጽሞ ማስወገድ አለባቸው። ይህንን ስንል ግን ከፍራፍሬዎች ወይም ከወተት የተገኘ የተፈጥሮ ስኳርን አያካትትም። በቀን ሴቶች ቢያንስ 24 ግራም ወይም ደግሞ ስድስት የሻይ ወንዶች ደግሞ 36 ግራም ወይ 9 የሻይ ማንኪያ። አንድ ኮካ ከአስር የሻይ ማንኪያ በላይ ነው የሚይዘው እና ስለዚህ እነዚህ መጠጦች በፍጹም መወገድ አለባቸው። የምትገዟቸው ብስኩቶች ምናምን ላይ ስታዩ ዘላይም ግራም በግራም ይጻፋል የስኳር መጠኑ እና ይህንን አይታችሁ ብታስወግዷቸው ይመከራል ማለት ነው። ወደ ማር ስንሄድ ማር ለስኳር እንደ መተኪያ ይሆናል ወይ ስኳር ማርን በቻልነው መጠን በቃ ሙሉ በብዛት ብንጠቀም ምን ችግር አለ የሚል ጥያቄ ይነሳል እና ብዙ ጊዜ ማር ተፈጥሯዊ ስለሆነ በቃ ችግር የለውም። ማርን በምንም ያህል ቢበላ ለስኳር ታማሚዎች፣ ለስኳር እንደ መተኪያ ነው ተብሎ ይታሰባል ግን ማር ከሌላው ስኳር አንጻር የተሻለ ነው፣ ግን ስቲል ሪፋይንድ ከተደረጉ ከሌሎች ስኳሮች አንጻር ግላይሴሚክ ኢንዴክሱ እና ዝቅም ስለሚል እና አንቲኦክሲዳንትነት ኢፌክትም ስላለው ጥሩ ነው፣ ግን ስቲል የምንወስደውን በስነ ስርዓት እና በትንሹ ነው መውሰድ ያለብን። ምክንያቱም የስኳር መጠን ግሉኮስን የመጨመር ነገሩን በምናይበት ጊዜ ይጨምራል ስቲል። ስለዚህ ላይክ እንደ ፍሪ ፓስ አይተነው ዝም ብለን እሱን ብዙ ጊዜ መጠቀም አስፈላጊ አይደለም ማለት ነው። ስለዚህ ለስኳር ህመምተኞች እንደ ሌሎች የምግብ አይነቶች የማርም በመጠኑ እንጂ እንደ ፍሪ ፓስ ወይ ደግሞ በቃ ዝም ብሎ ማርን እንደ ስኳር እንደሚተካ ነገር አድርገን በደንብ መውሰድ የለብንም ማለት ነው። ስቲል የስኳር ግልኮሳችንን ስለሚጨምር ማለት ነው። ሌላ ደግሞ ጨዋማ ምግቦች ጨው የበዛባቸው ምግቦች የደም ግፊትን መጠን በእጅጉ ያበላሻሉ፣ ይጨምራሉ። ስለዚህ የምግብ ምርቶችን ከገበያን በምንገዛበት ጊዜ ሶዲየም ተብሎ የሚጻፈውን መጠን አይተን ከፍተኛ ሶዲየም ያለበት ወይ ደግሞ ጨው ቤት ውስጥ በምናዘጋጅበት ጊዜ ከፍተኛ የሆነ የጨው መጠን መጨመር አስፈላጊ አይደለም ማለት ነው። እንዲሁም ነፍሰ ጡር እናቶች በእርግዝና ወቅት የስኳር ህመም ላይ ያሉ እናቶች ራሳቸውንም ፅንሳቸውንም ደህንነታቸውን የተጠበቀና ጤናማ እንዲሆን የአመጋገብ እቅዳቸውን ከአመጋገብ ባለሙያዎች ጋር ከዶክተሮቻቸው ጋር ቢወያዩ ደግሞ በጣም ይመከራል። ከዚህም በተጨማሪ ይህን ያህል ከተነጋገርን ለዛሬ ይበቃናል እና ያልናቸውን የምግብ መበላት አለባቸው፣ ያልናቸውንም መበላት የለባቸውም ያልናቸውንም ምግቦች አንደርስታንድ አድርገን ለጤናማ ህይወት ለጤናማ የኑሮ ዘዬ ራሳችንን ማዘጋጀት አለብን። ከመድኃኒቱን በተጨማሪ እነዚህ ማስተካከል ያለብን አመጋገቦች የስኳር መጠናችንን እንድንቆጣጠር በጣም ይጠቅሙናል። ምንም ያህል መድኃኒት እየተጨመረ እኛ የምንበላቸው ምግቦች የስኳር መጠናችንን በጣም የሚጨምሩ ከሆነ የመድኃኒቱን የመስራት አቅም ይቀንሰዋል። ስለዚህ ከዶክተሩም በተጨማሪ እያንዳንዱ የስኳር በሽታ ያለበት ሰው የራሱን የስኳር መጠን ለመቆጣጠር በጣም ከፍተኛውን ድርሻ ይወስዳል። እዚህ እነዚህ ነገሮች ግንዛቤ ውስጥ በማስገባት የስኳር መጠናችንን እንቆጣጠራለን ማለት ነው። ስለሰማችሁን አመሰግናለሁ። ጥያቄዎች ካሏችሁ በኮሜንት ሰክሽን ላይ አስቀምጡልኝ። ቴንክ ዩ ቬሪ ማች።